ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ዤላችሁ የመጣሁት ምን ጊዜም በየቀኑ መጠቀም የምትችሉት በየሁለት ቀኑ፣ በየሶስት ቀኑ አንድ ቀን ተጠቅማችሁ ከዛ በየሶስት በሶስተኛ ቀናችሁ እዛው ላይ መጨመር ከዛ ቅባት እየቀባችሁ ጸጉራችሁን እየሰራችሁ እንደ ማስክም አንድ ቀን በጣም ቆንጆ አድርጋችሁ ቀብታችሁ ለሁለት ሰዓት ለሶስት ሰዓት አቆይታችሁ የምትታጠቡት የጸጉር ማሳደጊያ ጸጉራችሁ ለሚረግፍ ለሳሳባችሁ፣ አመዳም ለሆነ ለችፍርግ ጸጉር የሚሆን መፍትሄ፣ ቆንጆ ማስክ በጣም ከልጅነቷን የጀመርኩላት ለማማዬ። ስለዚህ እኔ የምተማመንበትን ነገር የተጠቀምኩትን የጠቀመኝን ነው ለእናንተ ሼር ማረገው። ስለዚህ ቆንጆ ጄል ነው ማለት ነው። ዛሬ ይዤላችሁ የመጣሁት እዚህ ጠዋት የዘፈዘፍኩት ሁለት ማንኪያ ሩዝ ነው ማለት ነው። በብርጭቆ ውስጥ የምታዩት ውሃ የሞላው ሩዝ ነው ማለት ነው። ከሰዓት ልሰራ ስላሰብኩኝ ጠዋት ላይ አጥቤ ሩዙን ሁለት ማንኪያ የሾርባ ማንኪያ ዘፈዘፍኩት ሩዙ ማለት ነው። እዚህ ጋ ደግሞ ሁለት ማንኪያ ተልባ እና ሮዝመሪ ትንሽ አደረኩኝ ማለት ነው። ቀንጥሼ አጥቤ ነው ያቀረብኩት። እያችሁት ወተት ነው የሚመስለው ጠዋት ጀምሬ ስለ ዘፈዘፍኩት ማለት ነው። እና እናንተም ስሰሩ ዘፍዝፎት በደንብ ጥቅሙ የምንፈልገው ነገር ከሩዙ እንድናገኝ ማለት ነው። ሶስት ብርጭቆ ውሃ አደረግኩኝ። ስለዚህ ካደረግኩ በኋላ ለአስር ደቂቃ ብቻ ነው የማንተከትከው ሁሉም ነገሮች የምንፈልጋቸውን ነገር እንድናገኝ ማለት ነው። እና ያው ጄሉን ጄሉን እንድናገኙ በዋናነት የተልባውን ጄል አስር ደቂቃ ብቻ በቂው ነው። እዚህ ጋር ደግሞ አነስ ያለች ቀይ ሽንኩርት ልጣጩንም አልጥለውም፣ አጥቤ። ልጣጩ ላይ በደንብ ጭቃ ስላለው አጥቤ ነው እንትን ያልኩት የከተትኩት ማለት ነው። ከትፌ አስር ደቂቃ ብቻ ነው እንደምታዩት ያንተ ከተትኩት ስለዚህ አስቀምጣችሁ ፍሪጅ ውስጥ ለ አስራ አምስት ቀን መጠቀም ትችላላችሁ። ጸጉሪ ትንሽ ሽታው እንዳያስቸግራችሁ እንትኑ መተው ትችላላችሁ ቀይ ሽንኩርቱን። ለምን ወዲያው ተጠቅማችሁ ከምትታጠቡት ላይ መጠቀም ስለምትችሉ ችግር የለውም። በሌላ ማስክ መክተት ስለምትችሉ እንትን የሚልባችሁ ከሆነ ደይ ቱ ዳይ የምትጠቀሙት ለምትጠቀሙት ነጭ ሽቀይ ሽንኩርቱን አታድርጉት፣ ግን ቡና ማድረግ ትችላላችሁ። በነገራችን ላይ እንደዚህ የተፈጨ ቡና አብራችሁ ማንተክ ትችላላችሁ። ለእንትኑ ለሽታው ግን ትንሽ ትንሽ ሽታው ስላለ እንዳይደብራችሁ ያው ሽንኩርቱን አለ ማድረግ ትችላላችሁ። ስለዚህ እኔ ግን የቡና ከቡና የሰራውት ቅባት ስላለኝ እሱን ስለማደርግ ያው እሱን እለቅላችኋለሁ። ወደፊት ብዙም ሽታውን እንትን አይልም ማለት ነው። እኔ በየቀኑ እጠቀመዋለሁ። ለማማየም ትፍሬት በማትሄድ ሰዓት በማትሄድ ሰዓት ማለት አርብ ጀምሬ አድርግላታለሁ። ከዛ እሁድ ማስክ ቀባትና አጥባታለሁ ማለት ነው። ስለዚህ ሚዛ ስትሄድ ያው እንትኑ ሽንኩርቱ እንትን እንዳይልባት እንዳይሸትባት ለማለት ነው። እሷ ግን ያው ያሳደገላት ጸጉሯ እንደዚህ ያበዛላት ያጠቆረላት፣ እሱ ነው አራት አመት ምናምን ሞልቷት እስከምትጀምር ትምህርት ቤት እንደዚህ በየቀኑ ትንልላት ነበር፣ እጠቀምላት ነበረ። አሁንም ትጠቀምላት አለው። ሽንኩርቱን ሳደርግ ግን አጥባት አለው፣ ትንሽ ሽታ ስላለው። እኔ ግን እጠቀመዋለሁ፣ ያው ቤት ውስጥ እንደነገርኳቸው የቡና ቅባት ስለምጠቀም ያጠፋዋል ሽታውን እዚህ ጋ ከዛ አስር ደቂቃ አንተክትኬ ትንሽ አቀሰቀስኩና ማሽናችን እንዳይበላሽ ትንሽ ሸርከት አርጌ የፈጨሁት። ከዛ ጥቅጥቅ ባለ ጨርቅ አጠለልኩት። እናንተ ያጠልልኛል የምትሉትን ጨርቅ ተጠቅማችሁ አጥልሉት። ቆንጆ ቆንጆ። በተለይ ፀጉራችሁ ለሳሳ፣ ለሚረግፍ ለሚረግፍ፣ እውነት በጣም ነው የሚያስቆመው። ቅባት በደንብ አርጉበት። ቅባት አድርጋችሁ ለአስራ አምስት ቀን ፍሪጅ ውስጥ አስቀምጡት ይሆናል ከዛ በቃ እየወጣችሁ ተጠቅማችሁ እንደገና ማስቀመጥ። ከዛ በቃ የልጆቻችሁን ፀጉር አሳድጉበት። እውነቴን ነው፣ ያሳድጋል። ተጠቅሜዋለሁ በደንብ አያችሁት። ቀጭንም ያልሆነ ወፍራምም ያልሆነ መካከለኛ ቆንጆ ነገር። ግን መርጫው እንትን አላሳለፈልኝም። መርጫው ያው ወፈር ስለሚል አረጨልኝም ማለት ነው። ስለዚህ ቅባት ማንኛውንም ያላችሁን ፈሳሽ ቅባት መጠቀም ትችላላችሁ። ያው ቅባት በደንብ አድርጉበት ጸጉራችሁ ላይ ያው ሲቆይ ነጭ እንዳይሆን ከደረቀ በኋላ ቆንጆ እንዲሆን ቅባት አድርጉበት ማለት ነው። ሮዝመሪ ታውቃላችሁ ያለውን ጥቅም በጣም ሀሪፍ ነው። ለሚረግፍ ጸጉር መፍትሄ ነው፣ ዶክተሮች የመሰከሩለት ነው። ታውቃላችሁ ሮዝመሪ በጣም ብዙ ብዙ ቪዲዮ ተሰርቶበታል። ሪል ስለሆነ ማለት ነው። እንደዚህ በሃይላንድ ነው ኔ የተጠቀምኩላት። ክዳኑን በሚስማር በሳስቼ በጣም ተመቸኝ ለመጠቀም። ስለዚህ እዚህ ውስጥ ከተትኩት ግማሹን ያው ለሷ ሙሉን ተጠቅሜ ሁለት ሰዓት ምናምን አቆይቼ ለማጠብ ስለፈለግኩኝ በደንብ ቆጭ አርጌን የቀባኋት ቆዳዋንም ዛላውንም እንደዚህ ያደረኩት ቆንጆ አርጎ ነው የቀባልኝ እንትን ያልኩት ስለዚህ ያኛውን ደሞ ለኔ አስቀምጬ በየቀኑ ቤት ይሄን ራሱ የሚገርማቸው አርብለት መታ አርብለት ከትርፌ ስት መጣ ቀባኋትና እንደሰራኋት ስለዚህ ይሄ አሁን ተቀብቷል ማለት ነው። ይሄ ጄሉ ያው እንደስቀባት እንደዚህ አሁን እንደማጥባት አይነት አልቀባትም። ቆዳዋን ቅብት ታደረጋለሁ ቅባት እንደምቀባት ሁሉም ቆዳዋ እንዲዳረስ አድርጌ ቀባትና ማሳጅ ያደረገዋለሁ። ከዛ ዛላውን ደሞ ደግሞ ትንሽዬ አድርግ አድርግና ቅብት አረገዋለሁ ማለት ነው። ከዛ ቅባት ከዛ እንደ ስርት ታረጋት አሁን ይሄ ተቀባይ ይመስላል አይመስልም? እንደዚህ ያደረጋችሁ ተጠቀሙ። ይሄ አሁን ስለነበረ ቤት እኔ ስለምጠቀም ቀብት ታቀብቷል ማለት ነው። ይሄ ስለዚህ የእሁድ እሁድ ነው ማጥባት እኔ ብዙ ጊዜ ስለዚህ ተጠቀሙ። ጸጉሬ እየረገፈ ነው ለምትሉኝ እህቶቼ እውነት ተጠቀሙት፣ ሳታቋርጡ አይ እንደዚህ እንደማማየ በየሳምንቱ ከሌላ ማስክ ጋ ያው ዛሬ ሌላ ብቀባ ይሄን ደግሞ በሌላ ጊዜ እንደዚህ ልጠቀም ካላችሁ መጠቀም ትችላላችሁ። እንደዚህ ጥፍ ጥፍ እስከሚል ሽንኩርቱንም ጨምራችሁ ተጠቅማችሁ ሁለት ሶስት ሰዓት እስር አርጋችሁ በፌስታል በሻሽ እስር አርጋችሁ ስቲም እንዲያረግ ጸጉራችሁ ቆዳችሁና ማስኩ እንዲገናኝ ስቲም ያው ቆንጆ ስለሆነ ስለዚህ እንደዚህ ቆንጆ አርጋችሁ ቀብታችሁ አቆይታችሁ መታጠብም ትችላላችሁ እኔ እንደምጠቀመው ደግሞ ማማዬን እንደተጠቀምኩላት በየቀኑ መጠቀም ከቻላችሁ ተጠቀሙ ሽንኩርቱን ሳትጨምሩ ተጨምሩ ለልጆቻችሁም ትምህርት ቤት ሲሄዱ ምንም አያረጋቸው ምንም እኔ ሽንኩርቱን ሳላረግ እጠቀምላታለሁ። ቆዳ ቆዳዋን ማለት ነው። እንደውም ምንስ ደስ ያደረገዋል የሚገርማችሁ ነገር፣ ነጭ ነጭ እንዳይኖር ግን ቅባት በደንብ ቅባት አለው። ያው ተልባ ነጭ የሚሆን ነገር ፍርፍር የሚል ነገር ስላለው ቅበት በደንብ ካረጋችሁበት ያ ነገር አይወጣም ማለት ነው። ሽንኩርት ሲኖረው ትንሽ አስቸጋሪ ስለሆነ እንደነገርኳችሁ፣ እንደዚህ አርጊ አጥባት አለው ማለት ነው። እንደዚህ ተጠቀሙላቸው፣ በተለይ ለሕጻናቶች የማማየን ጸጉር መጀመሪያ ቪዲዮ ላይ ፎቶዋን አድርጌላችኋለሁ። ከዛ ጸጉር ጸጉሯ እርግጥ ነው ቆንጆ ነው ተፈጥሯ ግን ባዶ ነበረ። ባዶ እንደዚህ በቃ አንድ ትንሽ ነበረች በጣም ከዛ ይሄን ቅብት እያረኩኝ በፖኒተር ሶስት ቦታ ሁለት ቦታ እያስያስኩ ነው ያሳደግኩ ላት ይኸው እንደዚህ እስከሚሆን አሁንም አላቋረጥኩም። በእርግጥ ግን በቃ ምንም አይቀየር ነገር የለም ተፈጥሮ ነው። እውነት ነው ግን ፈጥሯችን ካልተከባከብ ነው፣ አይናችን እያየ ጸጉራችን ይሰነጣጠቃል፣ ይቆራረጣል፣ ይረግፋል፣ አመዳም ይሆናል። ፀጉር ቤት ሄደን ተኩስ መሰራት ወይ ሹሩባ መሰራት እሱ ፀጉር መንከባከብ አይደለም በጭራሽ። ቤት ውስጥ የምናረገው ስንታጠብ በደረቁ መታጠብ የለብንም ቅባት በደንብ እንቀባው ፀጉራችንን። እውነቴ ነው የምላችሁና ተንከባከቡት። የማይቀየር ጸጉር የለም። ስለዚህ ያው ነግሬያችኋለሁ፣ በደንብ አስረድቻችኋለሁ ብዬ አስባለሁ። እንደዚህ አድርጌ ቀባዋት፣ ከዛ ሁለት ሰዓት ከዛ በላይ ያቆይቼ በቃ እጠቢ ስትል ነው ያጠብኳት። ስለዚህ በፌስታል ስር አድርጌ በሻሻ ስሬ እንትን ብዬ ነው ያጠብኳት። ሁለት ሰዓት በኋላ ነው ያጠብኳት። ተጠቀሙት።